ሆነሽን ከኔ ጋር ደስተኛ ሆሽን ልታሳልፍ ይፈልጋሉ። ከዛስ ከአንድ አመት በኋላ የምን አንድ አመት? ጌዲ የግድ እውነታውን መቀበል አለብህ። እሺ አሁን ታጠቢና ጉብል እንብላ። እሺ በላይ እሺ በለኝና ለአንተ የምትሆንን ሴት እባክሽ ይልን። ቆይ ምን ማለት ነው? እንዴት ነው? ቆይ በአንቺ ሚስቴሪ ሴት የምደርገው ደስታን በአይኔ ማየት ስለፈለግኩ እኮ ነው። ከዚህ በኋላ ከላ ሴት ከፍሩኝ ደስተኛ ቡን ይመትሻል። እኔን እስከናርዲ በኋላ ድር እንዲያገኘ ግን አድኝ ቡናችን አላፈቃትም ነበር። አሁን የገባኛል መትሄ ነው። በጣም ትጎዳለህ ጌዲ። ድሮውንም አውቅ ነበር እኔ ስታጣ እንደምትጎዳ። ቆይ ለምንድን ማድረሳው? በጠዋት እንትን ሲሄድ ቁርስ ታዘጋጀው የለሽ እኮ ቁጭ ብለን እንድንበላ ነው አይደል? እንደ እንደ ድሮአችን ጓር ስንበላ እፈልጋለሁ። በጣም አፈቅርሃለሁ ጌዲ። እኔ በጣም አፈቅርሻለሁ። ያው እንግዲህ ሁሉ ያበጎነው ቤትችዋል

እኔም አይ ነገር ከተፈጠረ በኋላ ወላይ ሁሉ ከአምላክ ጋሩ ነው። መቼም ፎርኮም ካላረግን እኳን አስታውሰው ባይገርማችሁ ውስጥ አለ ተኝ ተነስቼ መጸላ ይጀምር ያለ በእርግጥ ፈጣሪ ታሪክን ይቀይራል። እውነት ነው። ያመጣውን አሜን ብሎ መቀበል እንጂ መቼም ከእሱ ጋር መታገል አይቻልም። አሁን ላይ እንኳን ሄዱ ትንሽ መረጋጋት ይታይባታል። ቆይ ዶክተሮቹ ማዘርን ምንም ተስፋ የላትም አሏቸው ነው ያልከኝ? እነሱ ደግሞ ፈጣሪ ይመስል የሰውን እድሜ ቁርጥ አድርገው የሚናገሩት ነገር አለ በእነሱም እኳ አይፈርድም። ስራቸውን እኮ እየሰሩ ያሉት ግን፣ እኮ ሁሉም ንግርታቸው ልክ ነው ማለት አይደለም። አንዳንዴ ስድስት ወር ነው የቀረው ብለው ስድስት ዓመት የሚኖርም ሰው አለ። እሱማ ስድስት ወር ነው የቀረው ብለው ደግሞ በስድስት ወር የሚሞት እኮ አለ። በቃችሁ፣ እኔ ቁጭ አርጋችሁ ምን የክርክር የጀመራችሁት? እኔ አሁን ስችት ያለኝ የሞት የሚባል ነገር መስማት ነው። ለማንኛውም ከሌላው ጊዜ በተሻለ አሁን ለሄዱ በጣም ታስፈልጋታለህ። ለደቂቃም ቢሆን ካጠገቧ መራቅ የለበት አላውቅም። በረከት ግን አሁንም የሚቀየር ወይ የሚለወጥ ነገር ያለ ይመስለኛል አየካደር ሄሉንም ይሄ ተስፋ ነው። እድሜ የሚቀጥልላት። ባይገርማችሁ ዳጭንቀሱ በነበርኩ ሰዓት እንኳን ፊቱ ተምርክ የል ጸልይ ቀርቶ ጸሎት ይባል ነገር ራሱ ምን እንደሆነ አላውቅም ነበር። ድሮም እኮ ቆንጠጥ ስንደረግ ነው የሚገባል። ቲ ምንድን ነው ያፈላሹ ቡና እንዴ? ምን ሆነብክ? እኔ ፊት ባለ መሰለ የምትቆጣት ወይስ ይሄ ነገር ከዛ በኋላ ማለት ሁሌ ፍቅር ምን ይሰራል። አንዳንዴ እኮ ለቫራይቲም ጠብን ጠብ ማድረግ አስፈላጊ ነው። ናርዲ፣ በዚህ ተስማሚያለሽ? ምን ማድረግ ይቻላል? አንዴ እንደሆነ እየተረገጣችሁ ኑሩ ተብለናል። አሬ የምን ረገጣ መጣሽ? አረ እኔ ትንሽ ጠብ ነው ያልኩት። እንዲህ ይህንን ጨዋታ የተሳቅን ነበር የምንጫወተው። መጠኑ ይለያያል እንጂ ሁላችንም ጋር ቁስል አለ እኮ ጓደኛዬ። እና እናቴ ስ ጉዳይ እንዴት ታደርጉ ነው? እኔ ነገሩን ፖሊስ ይወቀው ብዬ ነበር። እሷ ናት ከታሰረ ጓደኞቹ ይጎዱናል ብላ ነገሩን አሻፈረኝ በላይ ተወችው። ቆይ ግን ሰውዬ በትክክል ምንድን ነው ይፈልገው? ተወው እሱን። ይልቅ አሁን ስለ ሄለን ነው ማሰብ ያለብህ። የእኛ ጉዳይ ቀላል ነው። ቢያንስ ቀሪ ሕይወቷን ደስተኛ ማድረግ አለብህ። ምን ብቻ ነው? ምን እየሰራች ናት? ገጀሮ፣ ገንዘብ እንደጠየቀ ለጌዲዮን ነው ያልነገርከው። ምን ማለት ነው እንዴ? በዚህ ሁኔታ ውስጥ ሆኖ ገንዘብ መጠየቅ ነበርብኝ እንዴ? እና ከዛ አረመኔ ጋር ድብብቆሽ እየተጫወተን እንኑር ነው የምትለው? እሱንም የመረጥሽው አንቺ ነሽ። እኔ ወደ ፖሊስ እንሂድ ብዬሽ ነበር። ና፣ አሁን ላይ የጌዲዮን ችግር ገንዘብ አይደለም ማለት። ባይሆንስ፣ የእሱ ችግር ሳይበቃ ስለ ራሳችን ችግር ደርበን ማውራት አለብን። ስጋቴን ብቻ እኮ ነው የተናገርኩት በረከት። ይሄ ሰውዬ እኮ እንደምታየው ተስፋ የቆረጠ ሰውዬ ነው። እኛም መጉዳት ካሰበ በየትኛውን መንገድ ምንም ነገር ሊያደረግ ይችላል፣ ደግሞ ያደርገዋል። አንቺም አበዛሽው። ምን ነው ይናል ገጀራው መንግስት አረግሽው። ግድ የለህም፣ እኔ ላናግረውና ገንዘቡን ልደራደረው። አይሆንም፣ ምንም ነገር ማናገር አያስፈልግም። ሲጀምር እኔ በአቋሚ እንደ ጸናው ነው ያለሁት። እኔ ለሱ የምሰጠው አምስት ሳንቲም ገንዘብ የለኝም። እሺ፣ ትቀልጃለሽ እንዴ? ማን ደግሞ እንደዚህ ያስተማርሽ? ማን ነው እንደዚህ ያስተማርሽ? ግን ታውቂያለሽ፣ እንዳንቺ አይነት ቆንጆ ሴት ልጅ እንደሆነ ይፈልጋሉ። የመጀመሪያ ልጃችን ሴት እንድትሆን ነው የምትፈልገው? አዎ የመጀመሪያ ሴት መሆን አለበት። አለበለዚያ ግን አለበለዚያ እንደ እንደዛን ግን ደግሞ ሴት ክቶጂን እንድርስ ወዲስ እንደያት ማለት ግን ደግሞ አላቆም ምን እንደ ዶሮ አታሳቅፈኝ። አሁን አመለጥሺ ማለት ነው። አይ እኔን ትንሽ መማርጎኝ ለዛ ነው እንጂ አላለቀስኩም። ሌአን ረፍታን ደግሞሌ አይሻል አይሻለዛ፣ ከእኔ ጋር የምንጫወተው ቅድም ጌዲ ከስስት ጋር በፍቅር እንደዛ ሲጫወቱ ውስጤ ነበር። ደግሞ እንዴ ይሉ እኔና በረከት እኮ ልጅ የለንም። ልጅ የፈጣሪ ስጦታ ነው። ሌላ ሚስጥር ልነግርሽ ነበር ግን የምትታመኝ ሰው አይደለሽ። መቼ ምላይሽ ላይ መጥፎ ነገር ልታደርጊ አይደለም አደል? ለምን እንደዛል አላውቅም። ያኔ ራስሽን ለማጥፋት ከሞከርሽ በኋላ በጣም እየፈራሁ ነው። ይሄ ሌላ ነው። ለአንቺም ሆነ ለማንም ሳል ነገር የሚሆን ነገር ነው። ያው ከጊዜ ሂደት ታዩታላችሁ። ምንድን ነው እሱ? ሄለን፣ ዝም ብዬ ነው። ሄሉ፣ ምንድን ነው ደግሞ የደበቅሽኝ? አይዞሽ እስካሁን ምንም አልደበኩሽ። ያው ከዚህ በኋላ ግን ልደብቅሽ ነው። እባክሽን፣ ኔኒውድ መጥፎ ነገር ከሆነ በፍጹም አታድርጊው። ለጌዲ ብቻ አይደለም ለእኛም ታስፈልገናለሽ። መጥፎ ነገር አይደለም፣ እንደውም በጣም ጥሩ ነገር ነው። ያው ፈጣሪ እንደሚረዳኝ ተስፋ አድርጋለሁ። ለጌዲ ስለ ጉዳዩ አማክረሸዋል? እንርሰው ና፣ ሌላ ነገር እናወራ። እንዲህ በአንዴ ቴረር ለቀሽብኝ። በቀላሉ ምራሷ ይመስልሻል? ነርዲ፣ እንደው ምንም ነገር የለም እየቀለድኩ ነው። ታዩ በቃ። እኔ ግን እንዳለ ነው የሚሰማኝ። አሁንም ደግሜ የለምንሽ እባክሽን፣ ራስሽን የሚጎዳ ነገር ምንም ነገር እንዳታረጊ። እሺ፣ ምንም አላረግም። እስኪ ቃል ግቢልኝሽ። ያው ቃል ገባልሻለሁ። ምንም ነው አላረግም። በቃ እሺ። በቃ ምንሻለሁ። አሁን የሰራውልሽ ምግብ እንዴት አርጌ ቆንጆ አርጌ እንደሰራውልሽ ቅመሹና ትመሰክሪያለሽ። እሺ፣ ከዛ አንቺም ግማሽ ምቢያ ቃል መጀመሪያ ቅመሹ እየፈለሽኝ ነው? ኮት የለም እንዴ? የእኔ ኮት እያለኝ አንቺ ኮት እኔ ጋር ምን ይሰራል? ቀልድ መሆኑ ነው ልሳቅ። ራቦን ኩብሽ አይደለ? ለነገሩ ዓይንሽ እንዲ ሲል ሰመለማቼ አውቄው ነበር። ወጋጉን ይዘዋል እና ሁሌ ወጋ ወጋ ምን ያደርጋል? አንዳንዴ አንዴ ኮ ወግ ወጉን ማወቅም ጥሩ ነው። ምን ነው ጠፋክ? ማለቴ ለምን ናፈቅ ብዬ ይሆናላ። ግን ሳይሽ ከዓይንሽ እንጂ ከልብሽ የጠፋ አይመስለኝም። እኔ ያልኩት የስስትን ጉዳይ መተውክን ነው። እነጋሽ የሚኮ ጥሩ ሰው ናቸው። አንቺ ደግሞ ምንድን ነው በጨዋታ መሃል ስራ ማስገባት? ሌብነት ስራ ሆኖ አያቅምሽ? አይገርምሽም? ሌብነት ስራ ሆኖ አያቅም ትላለሽ እንዲ። ይህ ሁሉ ባለፎቅ ሰርቶ ይመስልሻል? የከበረው ሰርቆ ነው እንጂ አንቺ ሀያ ዓመት ሙሉ ደምተፍተሽ ሰርተሽ ኑሮች ፈቅ ሳይል አንዱ ከጎንሽ መጥቶ ፎቅ ይሰራልሻል? አውርተ ሞታሃል። የአውራውን የኖረው ባክሽ እቦክ እነዚህ ተዋቸው። ስስተን በጣም ነው የሚወዷት። በቃ ተዋቸው። እናንተ ሜራሰ ኑሮ ኑር፣ በምን ኑር? አንቺን እስካ በኋላ በምን ላኖርሽ? እየቀለድኩ አይደለም። እኔም እየቀለድኩ አይደለም። ገንዘብ ሲቀበል አገባሽና አወጣሻለሁ። ከሰው ቤት ግርድና ነው ታዲያ። የኔ አቋም አንድ ከሆነስ? የምን አቋም? በዛ መንገድ መጥቶ ማይኖረኝ ገንዘብ ካልፈለኩስ ይቀራል አይደል? የምረክና አልችልም፣ ምክንያቱም ገንዘቡ ህልውና አይ ነው ድሮም ያንተ ጥፋት አይደለም። ከእንዳንተ አይነት ወለናም ጋር ቆሜ ማውራት አይገርምሽም? ከዚህ በኋላ አልከተልሽም። እሺ ራስሽ ትመጫለሽ። እንኳንም ልብሽ ገቢ መደረጉን አወቅኩኝ። የጌድን የልጅነት ህልም እውን ለማድረግ ይህን የግድ መወሰን አለብሽ ሄለን ከባድ እንደሆነ ግን እወቂ በዚህ ሰዓት ልጅ ማርገዝ በጣም ከባድ ነው ስንት ወር እንኳን እንደቀረኝ አላውቅም እኮ ግን ፈጣሪ ደግ ነው አይደል መቼም ልጄን የሞልድበትን ዘጠኝ ወር አይከለክለኝም ማን ያውቃል ወይም ወልዳት ልጅ ሴት ትሆን ይሆናል እሺ የልጃችንን ስም አልትለው አሰብክ ሄለን ምን ምን ነው ሄለን እኮ የኔ ስም ነው ተለዛኩ ነው ደግሞ ይህ ልጅም ሰማን ሄ ማለት የፈለጉት አሁን ገባኝ። ምናልባት ስሞት ስሜን ማስታወሻ ልታደርግ ነው። አደ እን ስለ ሞት ምታወሪ አንቺ መቼ ማትሞችብኝ ይለ እና ዘላለም ኖራለሁ ፈጣሪ ከጠራው ባክሽ በቃ ወደ ቀይሪኝ ስለ ሞት ምናልባት ታወሪ ደስ ይለኛል። ደግሞ ሴት ልጅ ወድላለሁ ስሞት ሄደን ትላታለን

ክሽ መረት ምን ይሆንሽ ነው? ትራሽ ግን ነገሩ ነገር ላይ ነው? ጭራሽ ካልጠፋ ነገር ባዶ ላስቲክ ምይዘሽ መውጣት ጀመርሽ። ይሄስ ስብደት መሆን አለበት። ገና ምን አይተሽ ከዚህ በላይ ጨርቅሽ ንጥ ነው ማለት። አንተ ሰውዬ ግን ሰላቢ ነን እንዴ? ስላሳዘንሽ ነው እንጂ፣ እያየውሽ ትንሽ ተደብቄ ልዝናና ነበር ያሰብኩት። አታፍርም እኮ ወዳኝ ነው እንደዚህ እየሆነች ያለችው ልትል እኮ ይሆናል። አንቺ ለመውደዱ ያላፈርሽ እኔ ለመናገሩ አፍራሉ ብለሽ ነው? ለማንኛውም ካሰሪዎቼ አናት ወረድሽ፣ የመጣሽበትን ሳታደርሽ። ወዴት ነው የወጣሁት? ገበያ ብዬ ነው። እሺ፣ ግን እኮ ስትመጪ እንደነበረው ፌስታሉ ባዶ ነው ሲመስለኝ፣ ገበያው የቀናሽ አይመስለኝም። አሁን ልሂድ። ምሳ ላጋብዝሽ። አልፈልግም። እሺ ጋብዝኝ መጀመሪያም ያልሰራበትን ገንዘብ እየቀፈልክ ልጋብዥ ስትል ገርመኝ ነበር። እና ልጋብዥ ነው ሲያምሪ፣ ይቅር። እሺ፣ ይልቅ ኩራት ምሳ አይሆንም። እሺ፣ ሞራልን ግን ሳላደንቅ አላልፍም። ከአቅም በላይ ነኝ እያልሽኝ ነው። ሲጀምር ክብር ያለኝ አንድ የቤት ሰራተኛ ነኝ። እሺ፣ እኮ ፍቀጂልኝና እኔ የቤት እመቤት ላድርግሽ እያልኩሽ እኮ ነው። አልፈልግም። ለምን? መጀመሪያ እነትዬን ተፋታቸው። ሂጂ በቃ። እንዲህ ማታ መነጭቀኝም። እሺ ምናልባት ተሳስቼ ሳይሆን አይቀርም። አሁን ነው መሳሳት ያገባክ። ቆይ እነሱ ምንሽ ናቸው? ሲጀመር ስለ ልጃቸው ስስት ታሪክ ታውቂያለሽ? አሁን አርዶስ ነግራኛለች። አሁንም ቢሆን ስስት ልጃቸው ነች። 500 ሺህ ብር ይሄ ከነሱ ብቻ የሚወስዶ ብር ነው። እሺ እና ከሌላም ልትቀማ አምሮሃል? ከህፃኑ አባት ማለትም እረታ አንድ ሚሊዮን ብር ተጨማሪ ልቀበለው አስቤያለሁ። ከፈለሽ ሂጂና ለአሰሪዎችሽ መንገር ትችያለሽ። እንደማነግራቸው አውቃለሁ። በድምሩ አንድ ሚሊዮን 500 ሺህ ብር እና፣ ይህ ገንዘብ ለኔና ላንቺ መነሻ በቂ አይደለም። አንተ ግን ምን አይነት ጨካኝ ነክ! ጭራሽ ከሁለቱም ልትዘርፍ ነህ። ይሄ ዝርፊያ ሳይሆን ቢዝነስ ነው። እንዴት ትልቅ ስራ ፈጥረህ ሞታል ባክ። በርግጥ ፍርድ ቤቱ ለነበረከት እንደሚፈርድላቸው ግልጽ ነው። ለነገሩ እኔ ምን አገባኝ፣ ገንዘብ ላገኝ እንጂ ለምን ሲቧቀሱ አይኖርም። ደሞ ቆሜ ያንተን የማይረባ ወሬ መስማቴ ኮከብ ገልቱ? ለማንኛውም ያልኩሽን አስቢበት አስይበት። እማዬ መቼ ነው ግን ወደ ቤት የምትወስጂኝ? ነገሮችን ላስተካክልና እወስድሻለሁ፣ እሺ? ምን ነው እዚህ አልተመቸሽም? እንደ ምረት ስራ አልተመችቶኛል፣ ግን አንቺና አባዬ የናፍቃችሁኝ ነው። የኔ ቆንጆ እንዳልኩሽ ነገሮችን ላስተካክልና ወስድሻለሁ፣ እሺ? ከእኛ ጋር አብረሽ ትሆኛለሽ። እማግና ተደ ችግር አለችሽ ብትቆጣኝም በደበድበኝም ግን ትንሽ ትንሽ ትናፍቀኛለች። ግን ደህና ናት አይደል? ደህና ናት የእኔ ቆንጆሽ። ምንም አታስቢ ስለሷ እሻአሽዲእንነክሽ ስገባኩ አዎ፣ የለችም ቀጠሮ ነበረት አብራት ያ እኔ ድል ብያት ነበር ከአንድ ቤት ረሱ ሚሰራ አድርግ አለች ይልቅ ምን ላምጣልሽ የሚበላ የሚጠጣ አይ ምንም አልፈልግም ይልቅ አንተን ፈልጌ ነበር የመጣሁት የኔ ቆንጆ የትልቅ ሰው ወሬ ልታወሩ ነው ውስጥ ገብቼ ልጫወት የልብ አውቃኩነሽ እኮ የኔ ፍቅር እንደውም ዛሬ ይዤልሽ በመጣሁት መጫወቻ ነው የምትጫወች እሺ ስ እንደውም አንቺን ሳላስፈቅዳን ለካን ብዬ ነው እንጂ በሱ ነው መጫወት የምፈልገው ለአንቻረን እንዲያመጣውልሽ እንደፈለግሽ ተጫወችበት እሺ እሺ ቀስ ቀስ እናት፣ ወርቂ ቅመሜ ሆነች። ልጅ ናት፣ ሴት ልጅ ለቤት በረከት ነች ትላል ነበር እናቴ። በእርግጥ ለቤትም ድምቀት ናት። ስለ ተፈጠረው ነገር በጣም አዝናለሁ ጌዲ። እንግዲህ ሁላችንም የምንጓዘው እሱ ባሰመረልን መንገድ ነው። ይልቅ ለምን ነበር የፈለግሽናርድ በዚህ ሰዓት? እኮ ይሄን ነገር እንዴት ብዬ እንደምነግረው ግራ አገባኝ። እኔ ጋር ምን እያረክ ነው? አይዞህ፣ ምንም ማለት ካላምን ሰውኩ ካላ ምን ገብተህ ማየት እንችላለን። በዛውም በሄደር ያቆምነው ወሬ መቀጠል እንችላለን። ቆይ አንተ ችግርህ ምንድን ነው? ምንድን ነው እኮ ከኔ የምትፈልገው? ለምን ደሞ አትወይ? ፖሊስ ጣቢያ እንሄድና ለፖሊስ አሳልፈህ ስጠኝ። ምን እሱን አልነበር የምትፈልገው? ምን ቆመታ ያለ አንተን እኮ ነው። ትሰማኛለህ? አሁንም ቢሆን ከህግ በላይ መሆን አትችልም። እሺ እኔስ ምን አልኩ? ከዚህ በኋላ ከህግ በላይ ልሆን አልፈልግም ነው ያልኩህ። እንደውም እኔ ከዚህ በኋላ የሚፈጠረው ነገር ለማየት ነው በጣም የጓጓሁት። እስኪ እንደዛ የዛቱት ጓደኞቼ ምን ያህል እንደሚወዱኝ በዛውም ፈትናቸዋለሁ። ሰማኛለ ከፈለግ እነሱም ዛቻና ማስፈራሪያ እያደረሱብኝ ነው ብዬ መክሰስ እችላለሁ። ጥሩ ታዲያ ለምን አሁን ሄደን አከሰኘም? ቆይ ለምንድነው ቤተሰብ እያስጨነቃችሁብኝ ያላችሁት? ቆይ ምን እናርጋችሁ? ምንን ኑን። አየህ አይደል፣ ድሮም የህጉ መንገድ እንደማያወጣ ነገር ነበር። እሺ ገንዘብን አዘጋጀ። የምን ገንዘብ ነው የምን ገንዘብ ማለቴ፣ ለምን ፈልገሽ ነው? ጌዲ፣ ያ ሰውዬ ልጅሽን ወስድብሻለሁ ብሎ እያስፈራራኝ ነው። ገጀራ የሚባለው ብቻውን አይደለም፣ እንደ እንደሱ በጣም የሚያስፈራሩ ብዙ ጓደኞች አሉት። እኔን ካሳሰራችሁኝ ጓደኞቼ የምትኖርበትን ቤት በላያችሁ ላይ ነው የሚያቃጥሉት እያለ በጣም ብዙ ጊዜ ነው እየጠበቀ የሚይዘትብኝ። ይህን ያሉትስ ማን ስለሆነ ነው? ልጁ በጣም አደገኛና ምንም ነገር የማይፈራ ነው። ቆይ ምን ፈጠሩ ነው የሚላችሁ? ያው ስስት በማህፀን ኪራይ የተገኘች ልጅ እንደሆነች ታውቃለህ አይደል? ይህን ታሪክ በደንብ አውቀዋለሁ። ና አሁን ከነገርኩ ባሏ ገጀራው ከሚባለው ጋር ነበረ ለአቶ ረታ ማፀኗን ያከራየችው። ይህን በረከት ነግሮኛል። እንደም ስማ መጀመሪያ በጣም ነው የደነገጥኩት። ጭራሽ በውጭ ሀገር እንጂ እኛ ሀገር ውስጥ አለ ብዬ ጭራሽ አላስብ ነበር። በእርግጥ እንዳልከው ይሄ ነገር በእኛ ሀገር ወንጀል ነው። እናንተ ጅታ በጉዲፈቻ መወሰዳችሁ ወንጀል ሰራችሁ ማለት ነው። እሱ አይደለም እና ምንድን አርዲ በጣም ግራ ያጋባሽኝ ኮ ነው። ለምንድ ነው የሚቀረው? እሺ በቃ መትፈልኝ ገንዘብ አይ በቃ ይቅርብኝ፣ ጌዲ በቃ ሄሉ መታ ነበር በለልኝ ሽ እስኪ ተራጊን ተቀመጭ ባክሽ። አሁን ዴን ስትራክትሽ አልተረጋጋውም ጌዲ። ይህ ሰውዬ ወደ ህይወቴ ከመጣ ጀምሮ ምንም መረጋጋት የሚባል ነገር የለኝም። ያው እንደነገርኩ ነው። ሁሉንም ነገር በይሳት ምንም አይነት ገንዘብ እጄ የለም። ያን ሚያክል ቤት ውስጥ እየኖርክ ግማሽ ሚሊዮን ብር የለኝም ስትል ትንሽ አታፍርም እንዴ? ትልቅ ቤት ውስጥ የኖረው ሁሉ ገንዘብ ይኖረዋል ብለህ ነው እንደምታስቡ እና ያንን የድንጌ ቁልል በቀጠል ነው የሰራው። ሲጀመር ቤቱ የባንክ እዳ አለበት፣ ስለዚህ ሽጠውና የኔንም የባንኩን አከፍልም ናከፍለም። ቆይኔ ተጨንቄ እያወራው አንተ ትቀልድብኛለህ እንዴ? እየቀልድኩ ይመስላል? እውነቴ ነው። ስላሳዝናችሁኝ እንጂ ቀጥታ እነረታ ቤት ልጅን፣ ልጄን የዘረፏት እነሱ ናቸው ብለው ቀጥታ መጥቶ ጥይት ደቅኖበት ልጄን ይዟት ነው የሚሄደው። ያንንማ ማድረግ አችልም። እንደ ልማድ ያለነው ህግ ባለበት ሀገር ነው ልትል ነው አዎ እልሃለሁ። አሁንም ደግሜ ደጋግሜ የምነግርህ እልሃለሁ። ቢገባኳ አንተ የሌባ ተቀባይ ናት። ምን ረሳው? ጩና ስስትን ከአቶ ረታ ቤት ሰረቀቻት። እናንተ ደግሞ ገዛችኋት ነው፣ ወይስ የሌባ ተቀባይ የሚባለው ለሰው ሲሆን አይሰራም? የማዩን ነገር ነው እያወራ ያለሁ። ሲጀመር ፍርድ ቤቱ እኮ ነው ወስኖ ከዚህ በኋላ ልጃችሁ ናት ብሎ ይሰጣል። እና የፍርድ ቤት ቃል የእግዚአብሔር ቃል ነው እንዲህ የማይሻረው አሁንም ቢሆን ስስት የኛ ልጅ ናት አይደለችም አቶ ረታ ልጅን ማሳደግ አልቻልኩም ብሎ አልሰጠም አይደል አይደለም እቺን ህጻን ዘር ማንዘርን ማስተዳደር የሚችል ሀብት ነው ያለው እሺ እሺ 150 ሺህ ብር ሰጣሉ ፈርቼ አይደለም እኔ በዚህ ሰዓት ከአንተ ጋር ወዲ ወዲ አምልበት ጊዜ ስለሌለኝ ነው እንደውም ቀንሼ እኔ ነገርኩ 200 ሺህ ብር ይህ የመጨረሻው ዋጋ ነው እኔም ወደ ላይ ከፍ ብዬ 600 ሺህ ብር ላርገው እንዴ ቆይ ገንዘቡ አንሶ ነው እንዴ 600 ሺህ ብር በአሁኑ ሰዓት ምን አላት ብለ ነው ቆይ አንተ አሁንም እየቀለድክ ነው እንዴ ያለው ጊዜን ሰውቼ እኮ ነው እያወራ ያለሁት። የመጨረሻ ዋጋዬን የሰጠው ደግሞ እንደ ሌላ ጊዜው እንዳተኛሽ። እሺ በዚህ ሶስት ቀን ውስጥ የጠየኩን ገንዘብ አዘጋጅተን የማጠብቀኝ ከሆነ በምወስድብ እርምጃ እንዳትጸጸት። ሺ ወይኒ ናርዶስ፣ እዚህ ሁሉ ውጥንቅጥ ውስጥ የጨመርሽኝ አንቺ ነሽ። አምስት መቶ ሺ ብር በጣም ብዙ ገንዘብ እኮ ነው። ልክ ነህ ግን የተወሰነችውን ከፈለክልኝ ኖ እኔ እኮ ለገንዘቡ አይደለም። እኔ ከዚህ በላይ የምጠይቅኝ እንደ ማልከለክልሽ ታውቂያለሽ። ግን ይሄ ነገር ልክ አይደለም ነው እያልኩሽ ያለሁት። እሺ ምን ላድርግ ጌዲ? የሰውዬውን እኮ ማስፈራሪያ ስላላየኸው ነው እንዴ? ለዚህ ከአሁኑ ጋር ለሁለተኛ ጊዜ ትልቅ ገንዘብ እያወጣችሁ ነው። ቆይ ይሄ ነገር ባይቆምስ ደግሞ ድጋሚ ውጭና ከአስር ቤት ድጋሚ ላ ገንዘብ ጠይቀሽስ? አይ ይህ እንኳን የመጨረሻ እንደሆነ እርግጠኛ ነኝ። ይሄ ነገር በጣም ከባድ ገንዘቡን ከሆነ ስለ ገንዘቡ አይደል፣ እያወራሽ ያለው ሰውዬው ገንዘቡን ተቀብሎ ድጋሚ አቶ ረታ የሚባል ሰው አሳልፎ እንደማይታች በምን እርግጠኛ ነሽ? እመኝ፣ ይህ ሰው በቀላዊ ስለማይፈታሽ ሌላ የማያዳግም እርምጃ ምን መውሰድ ነው የሚሻለው። የማያዳግም እርምጃ ስትል አልገባኝም። እስኪ ለማንኛው ሁለት ጊዜ ይህን ጉዳይ ነው የተዉት። በፍቅር ለመጣብኝ፣ በጸብ ለመጣብኝ፣ እኔ ጌዴ ማንደንኩ ሳየዋለሁ